ይቺ ቅንጡ ከተማ ሁሉም ለያት የሚጓጓላት የደቡብ አሜሪካዋ ሀገር መዲና ጥንታዊ መስህቦቿ ብቻ ኑልኝ ብለው የሚጣሩላት እንደ መልከ መልካም ሙሽራ ሁሌም የምትደምቅ በእርግጥ በፖለቲካ ትኩሳት ብዙ የሚነገርላት የኋላ አሉታዊ ታሪክ ቢኖራትም ያችን ሀገር ትላንት ዛሬ ነገና ምናልባትም ከነገ በስቲያ ለማየት የማይቋምጥላት የሚኖር አይመስልም። እያወራን ያለነው ስለ አርጀንቲና ቦነስ አይረስ ነው። በዚች ከተማ ሚያዝያ 15 ቀን 1970 በቦነስ አይረስ አርጀንቲና የዛሬ ባለታሪካችን የልደት ቀን መነሻ ነው። ሰላም። ውድ የሌጀንድ ስፖርት ቤተሰቦች ዲያጎ ፓብሎ ሲሞኒ የወቅቱ ሞገደኛ አሰልጣኝ፣ የእግር ኳስን መልክ ቀይሮ ብድግ ቁጭ ከሚያደርጉን ጠበብቶች አንደኛው ምናልባትም ከቀዳሚዎቹ ተርታ ነው። በሌጀንድ የስፖርት ጥንቅራችን የዲያጎ ሲሞኒና የጋዜጣ ዘዋሪው ታሪክ፣ ዲያጎ ሲሞኒና የአውቶቡስ ሹፌሩ ጉዳይ፣ ዲያጎ ሲሞኒ በአሰልጣኙ ስለተከዱበት ሁነት፣ ሌሎችም ሌሎችንም ያልተሰሙ አዳዲስ ታሪኮችን እናደርሳችኋለን። ቆይታችሁን ከእኛ ጋር አድርጉ። ትውልዳቸው በአርጀንቲና ነው። በሚያዚያ 1970 እንደ አውሮፓያኑ የዘመን ቀመር አርጀንቲና ቦነስ አይረስ ደግሞ የትውልድ ቀዬ። ያ ቀዬ ለወትሮውም ቢሆን አስቀድሞ ከዋክብቶችን ለዓለም እግር ኳስ ወዳዱ ቤተሰብ ያለ ስስት አብቅሎ ኮትኩቶ አሳድጎ እንካቸው ያለ ደግ መሬት ነው። ዲያጎ ሲሞኒም ከዚያ ምድር ነው የተገኘው። በደቡብ አሜሪካ ቀጠና ትልቅ እግር ኳስ ኢንቨስትመንት ካላቸው ሀገራት መካከል አንዷ ነች አርጀንቲና። ከዲያጎ አርማንዶ ማራዶና እስከ ሊዮኔል አንድሬስ ሜሲ፣ ከሰርጆ ኩናጉሮ እስከ አንሄል ዲማሪያ ሌላም ሌላም ብዙ መጥቀስ ይቻላል። በዚያ በጣሊያን ያለው የኔፕልሱ ክለብ ናፖሊ ስታዲየምን በዲያጎ አርማንዶ ማራዶና ሲሰየም ባለውለታውን ለመዘከር ቢሆንም ወዲህ በስፔን የማድሪድ ከተማ ሰዎች ግን ሲሞኒን እንደ ጣዖት ያመልኩታል። በቁሙም ህያው ተፋላሚ አይበገሬው፣ ሳንጃ መዛዡ ጦረኛ ብለውት ሲጠሩታል። የእርሱ ታሪክ ልክ እንደ ናፖሊዮ ቦናፓርቲ ፀሐይ የማትጠልቅበት አስራ አንድ ተጫዋቾችን ይዞ መቶ ሺህ ሠራዊትን የሚመራ የሚመስል ጀብደኛ ነው። ይህ የዲያጎ ፓብሎ ሲሞኒ ሕያው ታሪክ ሲሆን፣ ሌላው እንደ ተረት የሚነገርለት አፍ አስከፍቶ የሚያስቀረው ድንቅ ልቦለድ መሳይ ገድሉ ነው። በሂደት እንመልከተው። እግር ኳስን መጫወት የጀመረው በ1987 ነው። ይህ ፕሮፌሽናል እግር ኳሱን እንጂ በልጅነቱ የለተቱ ኳሶችን ሲገፋ ውሎ እንጂ ፊደል ቀስሞ አይመለስም። እንዲያውም ይህንን ድርጊት የተመለከቱት አንድ የትምህርት ቤቱ ረዳት ፕሮፌሰር ጠጋ ብለው ሲሞኒን ምን እየሰራህ ነው እንደማየው ውጤትህ ዝቅተኛ ነው ቢሉትም ለምን ይጨነቃሉ የኔ ጣፈንታ ታዋቂ እግር ኳስ ተጫዋች መሆን ነው ሲል መልሶላቸው ነበር ይህንን ታሪክ የሚናገረው የያኔው ረዳት ፕሮፌሰርና የአሁኑ የስነ ትምህርት ፕሮፌሰሩ አሁን ሲሞኒን ሲያዩ ያኔ እንዴት እምነት እንዳልጣልኩበት ሳስበው የኔ መማር የልጆቹን ስሜት እንኳን ለመረዳት ብቁ እንዳላደረገኝ ነበር በማለት ራሳቸውን ይወቅሳሉ እስኪ ወደ 1987ቱ ልመልሳችሁና የዲያጎ ሲሞኒን የኋላ ታሪክ በእርቀን ቁመናን በርብረው። ዲያጎ ፓብሎ ሲሞኒ በ1987 እግር ኳስን ለመጫወት ዳር ዳር ሲል በቦነስ አይረስ ከተማ ውስጥ ለውስጥ ያሉ ታዳጊዎችን በመመልመል ከ17 ዓመት በታች ታዳጊ ብሔራዊ ቡድን ለማቋቋም የአርጀንቲና እግር ኳስ ፌዴሬሽን እየሰራ ነበር። ሲሞኒ ደግሞ ሙሐመድ ከሚባል ጓደኛው ጋር ሆኖ ኳስን ማንከባለል ልምዱ አድርጓልና ከአሰልጣኞች አንዱ ይህንን ይሰማል። ከዛም ለምን ሁለታችሁም ቡድኑን አትቀላቀሉም ተብለው ጥሪ ይደረግላቸዋል። ሲሞኒ እንደሚለው ለብሔራዊ ቡድን ጥሪ ሲደረግለት የተሰማውን ስሜት ከ30 ዓመት በኋላ ከደቂቃዎች በፊት የተፈጠረ እስከሚመስለው ድረስ ነው የሚያስታውሰው። ሲሞኒ ጓደኛውን ይዞ ወደ ልምምድ ሜዳው ይህም ማለት በማዕከሉ ብሔራዊ ቡድኑ ተሰብስቦ ልምምድ በሚሰራበት ቦታ ይሄዳሉ። አምስት ደቂቃ፣ አስር ደቂቃ፣ 30 ደቂቃ፣ አንድ ሰዓት ይጠብቃሉ። የቡድኑ አባላት ግን ሊመጡ አልቻሉም። የበላቸው ጅባል ጮኋ አለ። ሲሞኒና መሐመድ ግራ ተጋቡ። በቃ ሀሳባቸውን ኦና ሆኖ ሊቀር ነው አሉ። ለምን ቢባል ብሔራዊ ቡድኑ ደብዛው ስለ ነገር። ዲያጎ ሲሞኒና መሐመድ እየጠበቁ ባሉበት ቅስበት አንድ ጋዜጣ ሻጭ በአጠገባቸው እያለፈ ጋዜጣ እንዲገዙት ይጠይቃቸዋል። ሲሞኒ እንኳን ጋዜጣ ሊገዛት ልቡ ጋዜጣው ላይ እንዳሉት ፊደላት ተበትኖ የሚያደርገው ግራ ገብቶታል። ሲሞኒ ፈጠን ብሎ ጋዜጣ ዟሪውን የአርጀንቲና ኳስ ተጫዋቾች የት እንዳሉ መረጃ ካለው ይጠይቀዋል። መረጃው እንዳለውና ቢያንስ ከ20 ኪሎ ሜትር ርቀት ላይ እንደሚገኙ ይነግራቸዋል። ሲጠብቁበት የነበረውን ቦታ ጥለው ወደ ጎዳናው ይወጣሉ። አሁን አንድ ችግር አለ። እነ ሲሞኒ ለብሰውት የወጡት መለያና የኳስ መጫወቻ ታኬታ ብቻ ነው። ያላቸው ሽርፍራፊ ሳንቲም እንኳን በኪሳቸው አልያዙም። ግን 20 ኪሎ ሜትር መሄድ ይኖርባቸዋል። እንዴት ይሆናል? ሩጫ ወይንስ ሌላ መንገድ እንቀጥላለን። ሁለት አውቶቡሶች ተከታትለው መጡና እነርሱ ጋር ሲደርሱ ቆሙ። አንደኛውን ጠየቁት፣ የት ነህ አሉት። መዳረሻው ሌላ አቅጣጫ እንደሆነ ነገራቸው። ሁለተኛውንም ጠየቁት። ሁለተኛው እነሱ ወደሚሄዱበት ቦታ ነው የሚሄደው፣ ግን ሽራፊ ሳንቲም ሳይኖር ነው አሁንም ጥያቄው ቀጠለው። ከመግባታቸው በፊት ዲያጎ ሲሞኒ ወደ አሽከርካሪው ሄደና እንደዚህ አለው፣ እኔ ዲያጎ ፓብሎ ሲሞኒ ይባላለሁ፣ የነገ የአርጀንቲና ተስፋ ታላቅና ታዋቂ እግር ኳስ ተጫዋች የመሆን ሰው ነኝ አለው። አሽከርካሪው ግራ በመጋባት እና ምን ልርዳ ሲል ጠየቀው። ሲሞኒ ቀጠለ። አሁን የምከፍልህ ምንም ገንዘብ የለኝም፣ እመነኝ፣ ነገ የአርጀንቲና ታላቅ ተጫዋች ሆናለሁ። ይህንን ስም እንዳትረሳ ዲያጎ ፓብሎ ሲሞኒ የሚለውን ማለቴ ነው። እናም ከጓደኛዬ ጋር በነፃ ወደ ልምምድ ሜዳው ሰደን ይለዋል። አሽከርካሪው መጨከን አልፈለገም። ፈገግ እያለ እንዲገቡ ጋበዛቸው። ይህ 14 ኪሎ ሜትር ከተጓዘ በኋላ በቃኝ አለ። የኔ ፌርማታ ይሄ ነው ሲል ነገራቸው። ለመድረስ አሁንም 6 ኪሎ ሜትር ይቀራቸዋል፣ መውረድ ይኖርባቸዋል። ያንን 6 ኪሎ ሜትር መንገድ በእግራቸው አቆራርጠው ልምምድ ሜዳው ላይ ደረሱ። እድል ከነሱ ጋር አልነበረችምና ብሔራዊ ቡድኑ ልምምዱን ጨርሷል። ዲያጎ ሲሞኒና ጓደኛው መሐመድ ሰነፎች ተባሉ። መዘግየታቸው ቸልተኝነታቸው እንጂ ጉጉታቸውን ለማስረዳት የሚበቃ ምክንያት አልሆነም። የቡድኑ አሰልጣኝ ተሳልቆባቸው ሄደ ዲያጎ ሲሞኒም በቆመበት ደርቆ ሲተክዝ፣ በሁለተኛው ልምምድ ሜዳ የአርጀንቲና ዋናው የአዋቂዎች ቡድን ልምምድ እየሰራ ነበር። ዋና አሰልጣኙ ድንገት ሙሉ ትጥቅ የለበሱ ሁለት ወጣቶችን ያይና ጠርቶ ከዋናው ቡድን ጋር እንዲጫወቱ ይፈቅድላቸዋል። ይህን ጊዜ እልህ የተናነቀው ሲሞኒ በአሰልጣኙ ዓይን ለመግባት ያላደረገው አልነበረም። በዚያች ቅስፈት ከ17 ዓመት በታች ብሔራዊ ቡድን ላይ ጥሪ ተደርጎለት የተቀነሰው ሲሞኒ ለዋናው ቡድን በተጠባባቂነት ተጠራ ይህ የሲሞኒ የኋላ እውነት ነው። ሌላው ሁሉ ታሪክ ነው። በ18 ዓመቱ ፕሮፌሽናል እግር ኳስን መጫወት ጀመረ። ከሚጫወትበት ዴላ አልማራ ተነስቶ ብሔራዊ ቡድኑን መቀላቀልም ቻለ። በ1987 የተጀመረው የጨዋታ ታሪክ በአርጀንቲና በኢጣሊ በኢጣሊና በስፔን አሳልፏል። ሲሞኒ የ19 ዓመት ወጣት ሳለ የጣሊያን ሰዎች አይናቸውን ይጥሉበታል። በወቅቱም የዝውውር መስኮቱ ሊዘጋ ከ15 እስከ 20 ደቂቃዎች እየቀረው አርጀንቲና የነበሩት መልማዮች ሲሞኒን አግኝተው ይጠይቁታል። የስልክ ቴክኖሎጂ እንደፈለገ ባልነበረበት በዚያ ዘመን ሲሞኒ፣ በሕይወትህ እሽም እምቢም ያድንሃል ወይም ይገድልሃል የሚለው በወቅቱ እምቢ ብዬ ከምድን እሽ ብዬ ልሙት ብዬ ወሰንኩኝ ይላል። እናም ወደ ጣሊያን ለማምራት ተስማማሁ። በጣሊያንም ዘመናዊ ሽሪ አሻራውን አስቀምጧል። ዲያጎ ሲሞኒ ወይ ትበላለህ ወይ ትበላለህ ይላል። ይሄ ሊበላህ የመጣውን ጅብ በልተህ ተቀደስ ከሚለው ሀገርኛ አባባል ጋር የሚገናኝም ነው። በእግር ኳስ ሁለት መልክ ነው ያለው የሚለው ሲሞኒ ወይ ትበላለህ ወይ ትበላለህ ይላል። ስለሆነም ላለመበላት መብላትን አስቀድም ነው የእርሱ መርህ። በሕይወት እመን ይላል። ቆመህ ከሄድክ የማይሳካ ነገር የለም ባይ ነው። በተጨማሪም ለዚህ ሁሉ የራስን ምስክርነት አስቀድሞ ነው ሲሞኔ የሚመክረው። የጎዳና ላይ ድብድብና እግር ኳስ ተመሳሳይ ናቸው የሚለው ሲሞኔ ትርምስን የሚወድ ታጋይ አንበሳ ነው። የወቅቱ የአትሌቲኮ ማድሪድ ደጋፊዎች ስለ ታማኝነት ሲያወሩ የታማኝነት ምሳሌ ብለው የሚጠሩት ዲያጎት ፓብሎ ሲሞኔን ነው። ፍርሃት በእግር ኳስ አይሰራም፣ በምንም ሂሳብ ማሸነፍ አለብህ ሲልም ይሟገታል። ከፈራህ በሜዳ አትግባ፣ ምክንያቱም ታለቅ ሳለህ። ደፋር ከሆንክ ግን ናና ግጠም ሲልም ትስቃለህ ይላል ሲሞኔ የማይበገረው ህያው ተፋላሚ ዲያጎ ሲሞኒ ከአትሌቲኮ ማድሪድ ጋር በ1996 ሁለቱ ዋንጫዎችን ሲያሳካ በተመሳሳይ በ1998 ከኢንተር ሚላን ጋር ሁለቱ ዋንጫዎችን የኤሮፓ ዋንጫ ወይም የአሁኑን ቻምፒዮንስ ሊግን አሳክቷል። ከሌላኛው የጣሊያን ክለብ ላዚዮ ጋር በመሆንም ተመሳሳይ ክብሮችን ተቀናጅተዋል። አርጀንቲናን ከመቶ በላይ በሚሆኑ ጨዋታዎች ተሰልፎ ያገለገለው ዲያጎ ሲሞኒ ዛሬ በአርጀንቲና ሳይሆን በዓለም አደባባይ የአሰልጣኞች ራስ ምታት ሆኖ ስሙ እንዳለማችን ቦነስ አይረስ ትልቁ አደባባይ ገዝፎ ይነሳል። ምንም እንኳን የዓለማችን ከዋክብትን ሰብስበው የሚገኙት ባርሰሎናና ሪያል ማድሪድ በላሊጋው ቢፈትኑትም ሕያው ታጋዩ ዲያጎ ሲሞኒ በአትሌቲኮ ማድሪድ ቤት ከ2011 ጀምሮ ባለፉት 13 ዓመታት የሠራው ገድል ለልፍ ዘመናት ሲወሳ የሚኖር ዘላለማዊ ሐውልት ነው። በእግር ኳስ ዓለም ወይ ትበላለህ፣ ወይ ትበላለህ። ምርጫው ያንተ ነው። ዲያጎ ፓብሎ ሲሞኒ። ዝግጅታችን አበቃ። ይህ ሌጀንድ ስፖርት ነው።